ጤና ይስጥልን ውድና የተከበራችሁ የንቁ ሚዲያ ቤተሰቦቻችን፣ እንደምንሰነበታችሁ። ይህ የዕለተ ሮብ ንቁ ዜናችን ነው። ከዜናዎቹ ጋር አድና ተስፋዬ ነኝ። አብራችሁን ቆዩ። ብፁዕ ወቅዱስ አቡነ ማቲያስ ፓትርያርክ ወደ ቅድስት ሀገር ኢየሩሳሌም ለሚሄዱ ተጓዦች ቡራኬ በመስጠት ሸኘ። ዲያቆን ኢሳያስ ዝርዝር አለው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመን በረ ተክለ ሃይማኖት የኢየሩሳሌም መታሰቢያ ድርጅትና ሌሎች አስጎብኚዎችን ቡራኬ ሰጥተዋል። ቅዱስነታቸው ለተጓዦች ባስተላለፉት መልእክት በቅድስት አገር ኢየሩሳሌም የሚገኙ የኢትዮጵያ ገዳማትን እንድትጎበኙ ብሎም ልትረዱ ይገባል ሲሉ ገልጸዋል። ወደ ቅድስት አገር ኢየሩሳሌም መንፈሳዊ ተጓዦችን ይዘው ከሚሄዱ ተቋማት መካከል አንዱ የሆነው የኢየሩሳሌም መታሰቢያ ድርጅት ለዘንድሮ የትንሣኤ በዓል 180 ምዕመናንን ይዞ እንደሚሄድ ገልጿል። የኢየሩሳሌም መታሰቢያ ድርጅት ምዕመናንን ከማጓጓዝ ባለፈ በቅድስት አገር ኢየሩሳሌም የኢትዮጵያ ገዳማት ውስጥ ለሚገኙ ወገኖቻችን ተስፋ መሆን የቻለ ተቋም ነው ሲሉ ገልጸዋል። የኢየሩሳሌም መታሰቢያ ድርጅት በ60 ዓመታት ዕድሜው ውስጥ ለ57 ዓመታት መንፈሳዊ ተጓዦችን ወደ ኢየሩሳሌም ያጓጓዘ አንጋፋ ተቋም ነው ሲሉ ገልጸዋል። ከበሮ ጸናጽል፣ መቋሚያና ከአስር በላይ ቅዱሳት መጻሕፍት የኢትዮጵያ ኦርቶዶክስ ተዋሕዶ ንብረት ሆነው መመዝገባቸው ተገለጸ። ተጨማሪ ያለን ከበሮ ጽናጽል መቋሚያ እና ከ10 በላይ ቅዱሳት መጻሕፍትን የኢትዮጵያ አእምሮዊ ንብረት ባለስልጣን በቅጅና ተዛማጅ መብቶች ስራ ተመዝግቦ ከሚያዝያ 3 ቀን 2017 ዓ.ም ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አእምሮዊ ንብረት መሆኑም ተረጋግጧል። ከዚህ ቀደምም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ በአእምሮዊ ንብረት አብይ ኮሚቴ አማካኝነት በርካታ ካታ የቤተ ክርስቲያን ንብረቶች ተመዝግበው ና እውቅና ማግኘታቸው የመምሪያው ኃላፊ መልአከ ሰላም ዳዊት ያሬድም ገልጸዋል። የመስቀል በዓል የጣዖት በዓል ነው ያለው ግለሰብ ፍርድ ቤቱ በነጻ ዋስ መሰናበቱን ገለጸ። ዲያቆን ኢሳያስ ዝርዝራለሁ በደቡብ ኢትዮጵያ ክልላዊ መንግስት በወላይታ ዞን ኪንዶ ዲዳዬ ወረዳ አቶ መርክነህ መጃ የተባለ ግለሰብ ሰኞ መስከረም 5 ቀን 2017 ዓ ም በግል የፌስቡክ ገጻቸው ላይ የመስቀል በዓል እንግዲያውስ እስከተነሳ ድረስ እንነጋገርበት፣ በማለት የመስቀል በዓልን ከጣዖት አምልኮ ጋር አገናኝተው የጥላቻ ንግግር በመጻፋቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የወላይታ ሀገረ ስብከት ክስ መስርቶ የቅድስት ቤተ ክርስቲያንን መብት ለማስ ማስከበር ግለሰቡን በሕግ ጥላ ስር እንዲቆይ በማድረግ እንቅስቃሴ ሲያደርግ ቆይቷል። ግለሰቡም በዋስትና ተለቆ በውጭ ሆኖ ክሱን ሲከታተል የቆየ ሲሆን በመጋቢት 30 ቀን 2017 ዓ ም የወረዳው ፍርድ ቤት በዋለው ችሎት ተከሳሹን በነፃ ማሰናበቱን በመግለጹ፣ ሀገረ ስብከቱ የሰውና የሰነድ ማስረጃ አቅርበን ሳለ የቅድስት ቤተ ክርስቲያን መብት አልተከበረም፣ ሉዓላዊነቷም ተደፍሯል በማለት ይግባኝ ማለቱን የሀገረ ስብከቱ ዋና ስራ አስኪያጅ መላ ከሰላም ቦክቻ ኤንጋ ለተሚማ አሳውቀዋል። ክቡር ስራ አስኪያጁ አክለውም ግለሰቡ የመስቀል በዓል በብዙ አቅጣጫ ከጣዖት አምልኮ ጋር አያይዘው የሚጠቀሙ ግለሰቦች ስላሉ ለቤተ ክርስቲያን አደገኛ ስለሆነ በዚህ በዓል እግዚአብሔር አይደለም የሚከበረው ያሉና ገና ከመነሻው የጣዖት አምልኮ የተካተተበት ነው በማለት በታሪክም በጽሑፍም ያለውን ማስረጃ የሌላ አድርገው ቅድስት ቤተ ክርስቲያን የማታስተምረው እንደምታስተምር፣ የማትቀበለውን እንደምትቀበል አድርገው የጥላቻና የተሳሳተ ንግግር በማህበራዊ ገጻቸው ያስተላለፉ ሲሆን ይህንንም በምሳሌ ብለው ሲያስረዱ እንደሚሉት ንግሥት ሌኒ መስቀሉን በእሳት ጭስ ተመርታ ካገኘች በኋላ የምስጋና ጭስ ላስገኛት አካል አቅርባለች፣ በማለት ለጭሱ የሚያመልኩም አሉና በማለት ከእውነት የራቀ የተሳሳተ መረጃቸውን በአደባባይ አስተላልፈው ሳለ የወረዳው ፍርድ ቤት በነጻ በመልቀቁ ቅሬታዋን ቅድስት ቤተ ክርስቲያን የገለጸች ሲሆን መንግሥት በልዩ ትኩረት ሊከታተለው እንደሚገባ ያ ያስገነዘብን በቀጣይ ፍትህ እንደምናገኝ በልበ ሙሉነት እየተማመንን ለዞኑ ከፍተኛ ፍርድ ቤት ይግባኝ የተጠየቀ መሆኑን እንገልጻለን። በማለት አያይዘውም የጎጮ ቅዱስ ጊዮርጊስ ይዞታም ከዚሁ ወረዳ በይግባኝ ለዞኑ ከፍተኛ ፍርድ ቤት ቀርቦ ውሳኔ ማግኘቱ ይታወሳል ብለዋል። የመስቀል ክብረ በዓልን ዩኔስኮ በዓለም ቅርስነት መመዝገቡን ህዳር 25 ቀን 2006 ዓ.ም በኢንታንጀብል መንፈሳዊ ባህላዊ ቅርሶች ጥበቃና እንክብካቤ ላይ የሚሰራው ኮሚቴው ኮሚቴው ስምንተኛውን ጉባኤ በአዘርባጃኗ ባኩ ከተማ ባደረገበት ጊዜ መመዝገቡን ይፋ ማድረጉ የሚታወስ ነው። ብፁዕ አቡነ ያዕቆብ ለሐዋርያዊ አገልግሎት ጃፓን መግባታቸው ተገለጸ። ተጨማሪ ያለ የሩቅ ምስራቅ አየርላንድ እንግሊዝና አካባቢው አህጉረ ስብከት ሊቀ ጳጳስና የዓለም ሰላም ፌዴሬሽን አምባሳደር ብፁዕ አቡነ ያዕቆብ ለሐዋርያዊ አገልግሎት ወደ ጃፓን መግባታቸው ተገለጸ። ብፁነታቸው ጃፓን ሲደርሱ መኖሪያቸው በሀገረ ጃፓን ያደረጉ ካህናት ዲያቆናትና ምእመናን ደማቅ አቀባበል ያደረጉላቸው ሲሆን ብፁነታቸው የሰሙነ ሕማማት አገልግሎት ጨምሮ በበዓለ ትንሣኤውንም በዘው እንደሚያሳልፉ ይጠበቃል። የትንሣኤን በዓል ምክንያት በማድረግ አዋሽ ባንክ ለአረጋውያንና ና ለአቅመ ደካሞች በአይነትና በገንዘብ ድጋፍ አደረገ። ዲያቆን ኢሳያስ ዝርዝር አዋሽ ባንክ መጪውን የትንሳኤ በዓልን ምክንያት በማድረግ በሰቆጣ ከተማ አስተዳደር ለሚገኙ አምሳ አረጋውያንና አቅመ ደካማ የህብረተሰብ ክፍሎች ግምቱ 300 ሺህ ብር የሚሆን የአይነትና የገንዘብ ድጋፍ አድርጓል። የተደረገልን የገንዘብና የአይነት ድጋፍ የትንሳኤ በዓልን ደስ ብሎ እንድናሳልፍ የሚያደርግ ነው ሲሉ የድጋፉ ተጠቃሚዎች አመስግነዋል። ሌሎች ባንኮችም ድጋፍ እንዲያደርጉላቸው የጠየቁ ሲሆን ድጋፍ ያደረጉት የአዋሽ ባንክ ሰቆጣ ቅርንጫፍ ምክትል ስራ አስኪያጅ አቶ ደረሰ ጣፈጠ ባንኩ መደበኛ የባንክ አገልግሎት ከመስጠት ባለፈ ማህበራዊ ኃላፊነቱን ለመወጣት ጧሪና ደጋፊ ለሌላቸው አምሳ አረጋውያንና አቅመ ደካሞች ለትንሣኤ በዓል መዋያ የሚሆን በአይነትና በገንዘብ ድጋፍ አድርጓል ብለዋል። ድጋፉ ለአንድ ሰው 2 ሺ ብር፣ 5 ሊትር ዘይትና 25 ኪሎ ግራም ዱቄት ነው ያሉት አቶ ደረሰ በአጠቃላይ ድጋፉ በአይነትና በገንዘብ 300 ሺ ብር ወጭ ተደርጎበታል ሲሉ ገልጸዋል። ባንኩ በቀጣይም ድጋፍ አጠናክሮ በመቀጠል ማህበራዊ ኃላፊነቱን እንደሚወጣ ምክትል ስራ አስኪያጁ ተናግረዋል። የሰቆጣ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አዋሽ ባንክ ልዩ ድጋፍ ለሚያስፈልጋቸው የከተማችን ነዋሪዎች ለትንሳኤ በዓል መዋያ ድጋፍ በማድረግ ቀዳሚው ባንክ ነው ሲሉ አመስግነዋል። ተጽዕኖዋል። ይህ ድጋፍ የመደጋገፍና የመረዳዳት ባህላችን የሚያጎለብት በመሆኑ በቀጣይም ተጠናክሮ ሊቀጥል ይገባል ሲሉ አቶ ጌትነት ገልጸዋል። አካባቢያችን በተደጋጋሚ ሰው ሰራሽና ተፈጥሯዊ ችግሮች የሚፈራረቅበት ከመሆኑ ጋር ተያይዞ ሌሎች ባንኮች፣ ግብረሰናይ ድርጅቶች፣ ባለሀብቶችና በጎ አድራጊ ግለሰቦች ሰብአዊ ድጋፍ በማድረግ ማህበራዊ ኃላፊነታቸውን ሊወጡ ይገባል ሲሉ ከንቲባው አሳስበዋል። በድጋፍ መርሃ ግብሩ የተገኙት የዋግምራ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ በርናባስ በበዓላትም ይሁን በችግር ጊዜ መረዳዳትና መደጋገፍ ክርስቲያናዊ ባህሪና ኢትዮጵያዊ ሴት ነው ብለዋል። መጽሐፍ ሁለት ልብስ ያለው አንዱን ይስጥ በማለት ነው የሚያስተምረን ያሉት ብፁዕ አቡነ በርናባስ ይህን የፈጣሪ ትእዛዝ ተግባራዊ በማድረግ ለተቸገረው ወገናችን ለበዓል መዋያ የሚሆን የገንዘብና የአይነት ድጋፍ ላደረገው አዋሽ ባንክ ቤተ ክርስቲያኗ ላቅ ያለ ምስጋና አላት ሲሉ አመስግነዋል ይችላል የትንሣኤ በዓልን ስናከብር ያለው ለሌለው በመስጠትና በማገዝ ማክበር እንደሚገባ ብፁዕነታቸው አባታዊ መልእክታቸውን አስተላልፈዋል። ሚያዝያ 8 ቀን 2017 ዓመተ ምሕረት ከንቁ ሚዲያ ያደረስላችሁ ዜናዎች እኒህን መስሉ ነበረ። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን ከወዲሁ ተሰናበት ናችሁ። ሰላም እግዚአብሔር ከእናንተ ጋ ይሆንቻ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር